ለፍትህ ፈላጊ ዜጋዎች ከብልሹ አሰራር የጸዳና ፈጣን የፍርድ አገልግሎት መስጠት እንደሚገባ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ያሳሰቡ የክልሉ ዳኞች ጉባኤን ያስጀምሩ። አፈ ጉባኤዋ ባህላዊ የግጭት መፍቻ ሴቶች እንዲጠናከሩ የተጀመረውን ስራ አመስግነዋል። ያያው ተስፋውን ፍርድ ቤቶች ፍትህን በማስፈንና ሰላምና መረጋጋትን በማረጋገጥ ለሀገረ መንግስት ግንባታ የማይተካ ሚና ያላቸው ተቋማት ናቸው። ያለ ፍትህ ዘላቂ ሰላምና ልማት የሚታሰብ እንዳልሆነ የአማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት አለማን ታግደው ተናግረዋል። ፍርድ ቤቶች የክርክር ቦታዎች ብቻ ሳይሆኑ የዲሞክራሲ ስርዓት ግንባታ ተቋማት ናቸው ሲሉም አስገንዝበዋል። ትክክለኛ ዳኝነት ወይም ፍትህ ከሌለ የማህበረሰብ ሞራል እሴቶች በከፍተኛ ደረጃ የሚሸረሽሩበትና ህግና ስርዓት የሚሰበርበት ሁኔታ ይፈጠራል። በፍትህ አስተዳደር ስርዓት ውስጥ ፍርድ ቤቶች ፍትህና ርትን በማስፈን ዓይነተኛ ሚና ያላቸው ሲሆን፣ የፍትህ አስተዳደር ስርዓቱ አስኳል ተደርጎም ይወሰዳሉ። ውጤታማ የፍትህ አስተዳደር ስርዓት መሰረታዊ መብቶችና ነፃነቶች በማክበር እና በማስከበር መልካም አስተዳደርን በማስፈን ውጤታማ ማህበራዊ ግንኙነትና ዲሞክራሲ ስርዓትን በማጎልበት እንዲሁም ኢኮኖሚያዊ እድገትንና ልማትን በማፋጠን ጉልህ ሚና እንዳለው እሙን ነው። ለሙያዊ ስነ ምግባራቸው ተገዢ የሆኑ ዳኞችን በማፍራትና የፍርድ አሰጣጥ ስርዓቱን በማዘመን ለተሻለ ሕዝባዊ አገልግሎት የለውጥ ስራዎች እየተሰሩ እንደሚገኙ የተናገሩት ፕሬዝዳንቱ፣ በዚህም ተስፋ ሰጪ መነሳሳትና ለውጥ እየታየ ነው ብለዋል። የክልላችን ፍርድ ቤቶች በውሳኔ ጥራትና የተሻሉ ዳኞችን በማፍራት በሀገር አቀፍ ደረጃ ተጠቃሽ ሆነው የቆዩ ቢሆንም ከቅርብ ጊዜ ወዲህ ግን በብዙ መልኩ ወደኋላ ቀርተው ይታያል። ይህም በዳኞች የጉባኤ ተሿሚዎችና የአስተዳደር ሰራተኞች ላይ ከፍ ያለ ልህና ቁጭት ፈጥሯል። ስለሆነም በአንድ በኩል የሰው ኃይላችንን የመፈጸም አቅም ለማላቅ በሌላ በኩል ደግሞ የፍርድ ቤቶቻችንን አሰራር በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እንዲደገፍ በማድረግ እና በማዘመን ቅቡልነት ያላቸው እና የህዝብ አመኔታ የተቸራቸው ፍርድ ቤቶችን እውን ለማድረግ ርብርብ እያደረግ እንገኛለን የአማራ ክልል ምክር ቤት ዋና አፈጉባኤ ፋንቱ ተስፋዬ የተመሰገነ የዳኝነት ስርዓት በማከናወን ዜጋን ለማገልገል እንደሚገባ አንስተው መልካም ተሞክሮዎች እስከ ታችኛው የአስተዳደር እርከን ድረስ ወርደው ሊሰራባቸው እንደሚገባ አሳስበዋል። በቀጣይም በክልል አካባቢ የሚታዩ መልካም ጅምሮች ታች ድረስ ህብረተሰቡ ጋር ወርደው እንዲሰሩ የበኩላችሁ ድርሻ እንድትወጡ በዚሁ አጋጣሚ አጥብቄ ማሳሰብ እፈልጋለሁ። የማያሰሩ ህጎችን በቀጣይ ካሉ እያዩ እየተፈተሹ ከህሳቢያችን ጋርና ከነባራዊ ሁኔታ ጋር ተራማጅ እንዲሆን ምቹ ሁኔታ መፈጠር ያስፈልጋል። የፍርድ ስርዓቱን ለማጠናከር የክልሉ መንግስት ፍላጎት ከፍተኛ ነው ያሉት አፈ ጉባኤዋ በተለይ በህብረተሰቡ ዘንድ ያሉ የፍትህ ማግኘት ሴቶችን ለማጠናከር የተጀመረው ስራ አበረታሽ ነው ብለዋል። ባህላዊ ፍርድ ቤት ላይ አማራጭ የሙግት መፍቻ ዘዴዎች እውቅና እንዲያገኙ ያወጣው አዋጅ አዋጅ የዳኞችንም ሸክም እንዲያቃል እንፈልጋለን። ለፍትህ ፈላጊ ህብረተሰብ ከሙስና የጸዳ ውጤታማ የዳኝነት አገልግሎት ለመስጠት የተጀመረውን የፍትህ ትራንስፎርሜሽን እቅር ትግበራ በውጤታማነት ለማጠናቀቅ የበኩላችሁን ድርሻ እንድትወጡ በዚሁ አጋጣሚ ጥሪ ማስተላለፍ እወዳለሁ። ለአስር ቀናት የሚቆይ የአማራ ክልል ፍርድ ቤቶች የዳኞች ጉባኤ እየተካሄደ ሲሆን በፍርድ ስርዓቱ ላይ የሚታዩ ችግሮች በዝርዝር ቀርበው ይመከርባቸዋል፣ የመፍትሄ አቅጣጫም ይቀመጥባቸዋል ተብሎ ይጠበቃል። በጉባኤው ከ2200 በላይ የከፍተኛ ፍርድ ቤት ፕሬዚዳንቶች፣ ዳኞችና የጉባኤ ተሿሚዎች እየተሳተፉ ናቸው።